ሰላም ዩቱብ ቻናል የቤተሰቦች እንደምን አላችሁ። እንኳን ለአዲሱ ዓመት በሰላም አደረሳችሁ። ዛሬ ይዤላችሁ የቀረብኩት ዶሚኒክ የተሰኘ በ2004 ለይታ የቀረበ ምርጥ አጓጊ አክሽን ትላር ፊልም ነው። ይህ ፊልም አንድ የሴት ገዳይ ከአስቸጋሪ ህይወቷ ተነስቶ የጀግንነት ታሪክ የሚሰራበት ነው። ያለፈ ታሪኳን ለመቶ የሞከረችው ዶሚኒክ እንዴት በድንገት የሌሎችን ህይወት ለመታደግ እንደተገደደች በፍርስር እንመለከታለን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ ጀምሩ። ፊልማችን ሲጀምር ዶሚኒክ የምትባል በጣም የተዋጣላት ገዳይ ካለፈ ህይወቷ ለመላቀቅ ወስና አዲስ ምዕራፍ ለመጀመር አውሮፕላን ትሳፈራለች። ጉዞ ግን ሳይሳካ ይቀራል። አውሮፕላን ውስጥ በተፈጠረው ጥቃት ምክንያት አደጋ ደርሶበት ይወርቃል። ዶሚኒክ ከሞት ተረፈች። ከሞት ከተረፈች በኋላ በአቅራቢያ ወደሚገኘው መንደር ትገባለች። መንደሩ ግን ከጠበቀችው በላይ በጣም አደገኛ ነው። በሙሰኛ ፖሊሶች እና በኃይለኛ ወንጀለኞች ቡድን ቁጥጥር ስር ያለች ሀገር መሆኗን ታውቃለች። ከዚህ አደገኛ ቦታ ውስጥ ታዲያ መጠጥ ቤት ገብታ ምግብ በምትበላበት ሰዓት አንድ መልካም ሰው ወደ እሷ ቀርቦ ለቦታው እንግዳ እንደሆነች ስለገባው ወደ ራሱ ቤት እንድትቀላቀል ቦታውን ነግሯት ይሄዳል። ነገር ግን እሱ ጥሩ ፖሊስ ነበረ። ጓደኞቹ በሚያደርጉት ይጸየፍ ነበረ። ታዲያ አንድ ቀን ሰው ሲገሉ በድብቅ ካሜራ ቀርጾ ለዋናው ተደብቆ ቢያሳየው ዋናው ራሱ የነሱ ተባባሪ ሆኖ እሱን አሳልፎ ይሰጠዋል። ይህ መልካም ሰው አንገቱን ቆርጠው ዶሚኒክ ወዳለችበት ደገኛ ቤተሰብ በር ላይ አንገቱን ሰቅለው ውጭ ቆመው ይመለከታል። ታዲያ እህትየዋ በጣም እየጮኸች ስታለቅስ፣ አባትየውም እንዲሁም የእህቱ ልጆች ወጥተው አብረው ሲጫጫሁ የፖሊሶቹ አዛዥ ይሳለቅባቸው ጀመረ። ታዲያ በድንገት ያላሰቡት ገጠማቸው። በአደገኛነቷ የምትታወቀው ዶሚኒክ እዛው ነበረች። አዛዡም ደነገጠ። ዶሚኒክ ለዚህ መልካም ሰው ሐዘን ተሰምቷት ወዳውም ስለነበር ለመበቀል ወሰነች። እናም በድንገት አባትየው ተበሳጭቶ ወደ እነሱ ተኮሰባቸው። እሷም ሁሉንም ጨረሰቻቸው። አንዱ ግን አምልጧት፣ ለዋናዎቹ ሄዶ ደግሞ ተናገረ። ለዛ ቤት በጣም ከባድ ፈተና ሆነ። ታዲያ ዶሚኒክ ይህንን ቤተሰብ ለመጠበቅ ወሰነች። እናም የቀድሞውን የገዳይነቷን ክህሎቶቿን ተጠቅማ በግቢውና በቤት ውስጥ ወጥመዶችን አዘጋጀች። ቤተሰቡ በሙሉ ለበቀል ተነሱ። በተቻላቸው አቅም ተዘጋጅተው ጠበቋቸው። እነሱም ለማጥፋት ሌሊቱን ቀጥሮ ይዘውላቸው ነበረ በጣም ብዙ ኃይል መጥተው በሚገርመው ሁኔታ ሁሉንም ትጨርሳቸዋለች። የሚያሳዝነው ከቤተሰቡ ነው፣ ከቤተሰብ ውስጥ አባትየውና አንዱ ልጅ ይሞታል። የሚገርመው ደግሞ እህትየዋ እርጉዝ ስለነበረች በምጥር እያያዛለች እናም በዛ በጭንቅ ሰዓት ትወልዳለች። ሁሉም ካለቁ በኋላ ሙሉ ቤተሰቡ ስፍራውን ለቀው ወደ ጫካ ይሄዳሉ። የእህትየዋ አባል ወደ እነሱ አላሳልፍም ብለው ስለነበር መኪናውን ይዞ በጫካ ጠበቃቸው። እናም ተገናኙ። እሷ ግን በጫካ ውስጥ ትቀራለች። ያላሰቡት ነገር ተከሰተ። ባልየውን ተከትለውት የመጡ ብዙ ነበሩና መተኮስ ጀመሩ። እናም ባልየው ሞተ። አንዷ ሴት ልጅ በድፍረት መኪናውን መንዳት ትጀምራለች። ዶሚኒክም ወደሚተኩስ ድየሮጦች ለማስቆም ስትሞክር ትልቅ መሳሪያ ተጠቅመው ቤተሰቡን አጋዩት። ታዲያ ዶሚኒክ ተበሳጨ፣ አዘነች። ዋናዎቹንም ሄዳ አንድ በአንድ ትጨርሳቸዋለች። በአጠቃላይ ዶሚኒክ ፊልም ብቻ ሳይሆን የአንድ ሰው ከጨለማ ህይወቱ አምልጦ ለሌሎች ብርሃን ለመሆን የሚደረገውን ጉዞ የሚያሳይ ነው። ጠንካራ አክሽን፣ አስደናቂ ትወናዎችን ለምትወዱ ሰዎች ተመራጭ ነው። ስለ ዶሚኒክ አክሽን ፊልም ያላችሁን አስተያየት በኮሜንት ቦታ ላይ አስቀምጡ። ቪዲዮውን ከወደዳችሁት ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ሌላ ሊሰራላችሁ የምትፈልጉት ፊልም ካለ በኮሜንት አስቀምጡ። እናመሰግናለን።